የሽንኩርት ስንገባ በኪሎ መቶ ሰላሳ ነጭስ? ሁለት ሰማንያ ጥሩ ነው። ማመኝ ነጭ ሽንኩርት አምሳ ግና አለው። አባ ተወደደ። እንደ እናት ማርያምን እንደ ድሯችን መንገድ ላይ ልገዛ ነበረ። እናት አለም ተወዷል አለች። ሰላም ሰላም እንዴት ናችሁ ደህና ናችሁ ሆይ የሰፈራችን አበቦችን እንግዲህ አሳያችኋለሁ? ወደ ገበያ እየሄድን ነው ዛሬ የጀበና እጣን ማጨሻ ሌላ ምን ነው ምንገዛው ሰፋፊ ድስት ምናምን የሸክላ እቃዎች ዋጋ ስንት እንደሆነ አሳውቃችኋለሁኝ እንደምትወዱት ተስፋ አደርጋለሁኝ ያው አዲስ አበባ እንደዚህ ችቦ ምናምን እየተቆፈረ ስለሆነ በሳምንት ሁለት ሶስቴ ጉንፋን መያዝ አፍንጫ መታፈን ምናምን የታወቀ ሆኗልና፣ ዋጋውን አሳውቃችኋለሁ። መልካም ቆይታ። ያ ሰላሳ አላስገባሽ ሰላሳ ሰላሳ ናቸው። እንደምታዩት እነዚህ ሰፌድ ሰላሳ ገብተዋል። የእንጀራ ማውጫ እኛሱን ትገባ ማለት ነው። ኦኬ፣ እኛ 50 የትኛዋን ውሰድ ሰድ ምረጭ። ልኝስ ለእኔ ነው ብለሽ ለራስሽ ማለት ነው። እሳኛ ትሻላለች። ዋጋ ይቀነሳል። ሁለቱን አንድ ላይ ወስዳለሁ። ማች እንዲያደርጉ እ? አቀንሽም በሻይ ቡና ማስቀምጫው፣ ማነው ጀበናዋ? ሻማ ማስቀምጫ ይሻላል። ለምንድን? ስታነጅባት ታስፈራለች እንጨቷ። ሻማ ማብሪያ ይሻላል? ለእጣን ኖርማሉን መጠቀም መጠቀማለን

እነዚያውን አይሰበሩም ሻንጣ ውስጥ እንድታደርጊ ተሰባሪም አይደሉም። አደሉ? ስንት ናቸው ጀበናዎች? የትኛው ነው ሁለት መቶ ይሄ ሁለት መቶ ኦኬ። ቂጧ ደግሞ አሪፍ ነች፣ ትቀመጣለች ሁለት አነስ ግን ትላለች። አንች አንቺ የእሷን ትመርጫለች በደንብ ቡና የምትይዝ ያሽናው አምራለችአ ስለዚህ እሷን ወስዳለሁኝ። ከእነ ክዳና ነው ችግር የለም ዋጋ ድርድር የለም። እዛ ጋ ሲ ያለው ቀለም የተቀባው ጀበና እንትን አይልም አትገቢ፣ አንቺ ችግር የለውም እ አላስገባሽም ችግር የለውም። እው እ ስንትንቻል ተማለሽ ግን ሲሟሽ ግን አይለቅም ይሄ እሳት ሳነድበት፣ አሁን ይሄ ነው ቁጭ እንዳለ ነው? ከጎን ማቃጠል አያስፈልግም? ያን ቢሆን እንደዚህ ነው የምታረጊው። ቁጭ እንዳለ እኔ ግን እያንከባለልኩ እኮ ነው ቡና ሁላ አፈስበታለሁ? ቡናማ ልክ ነሽ፣ መጨረሻ ላይ ታገናፊበታለሽ እንጂ አሁን ይሄ ተቃጠለ እኮ ነው፣ ለማሞሸት ያህል አጠቃላይ፣ ማለት ስንት ነች? አስር ብር ክዳን ሰላሳ አጠቃላይ ስንት ማለት ነው? እነዚህ እቺ ብቻ ማለት ነው የቺ ክዳሏ ጀበሏ እቺ ሶስት መቶ ሶስት መቶ ሀምሳ ብር። እሺ እቺ ስንት ናች? ድፍኖቹ እዚህ እንትን አይወጣቸውም ንፋስ አይወጣቸው። አርባ ብር አርባ የሆነ እኔ ደግሞ ባህሉን የጠበቀ ነገር ቢሆን ደስ ይለኛል አይደል ዊችኛ ሰባት ሰብር ወስዳት ነበረ አለች እቺ ሰባብር ነች በቀይ ቀይ ጣን ማጥረሻ እሺ ችግር የለውም።

ንፋስ ታስገባለች አይደል? እንደዚህ ንፋስ የምታስገባት አማጭሻ ማለት ነው። እህታችንን ካሜራ ውስጥ ላለማስገባት ነው፣ እንደዚህ ለፈልፈው ከዚህ ጋር ሆኜ። ስለዚህ ሻሉ ሰዳት ዋጋ አሁንም ቅናሽ ይደረግልኛል አይደረግልኝም? የእችኝ ድምፅ ታምራለችማ፣ ለየት ትላለች አይደል? ጆሮ አላት ያ መልሳቸው ዋጋ ክርክር። እንግዲህ ትክክለኛ ገበያ እንደዚህ ይላል። አይደለም በቃ ሰማንያ ናት። እነዚህን ስንት ነበር ያልሽኝማ? አርባ አርባ ብር እንትንም የላቸውም ቀዳዳም የላቸውም። ሸክላ ስራ እንማራ እችን ዋጋዋን ከቀነስሽልኝ እውነት ወስዳታለሁ። ለምን ለምን መሰል ሽማዬ እችኛዋን ከወሰድኩኝ ያኛውን ትልቁን አረንጓዴ፣ ቢጫ፣ ቀይ ልቶ እና ይህኛውን ወድጀዋለሁ። የሆነ ፎርሙም ራሱ በጣም ነው የሚያምረው። እናስቀምጠው እንግዲህ ዛሬ ቀይ ላሳያችሁ። አይሱ ግን ይሄኛው ያምራል አይደለ? እኔ ይህንንን መረጥኩት ለማሟሸት ምናምን፣ ይሄኛው ይሻላል። ያችኛዋንም ወስዳት አለሁኝ፣ ግን ዋጋ እንደራደራለን። ማርያምን አይቀናስ። ማሰሮ እናቴ ሰጣኝ እኮ ነው ትልቅ እየ ማሰሮ ስለሰጠችኝ ያልጠየቅኩ ማሁን እሱ ጫርሽው እንጂ ማአት ነው የሚገልጽ ማራብ ነው ያለው እንደ ነበር እሚገርማችሁ፣ እቺ ሁለት ከሃምሳ ተብዬ ተከራክሬ ተከራክሬ ተከራክሬ በቤተ ዘመድ አይደለ፣ ይሄ በቤተ ዘመድ ነው እንጂ አይቀነስም። በቤተ ዘመድ ያው ሁለት ተደርጋልኛለች። እንደዚህ አይነት ሙዳዮች 250 ነው የሚመጡት። መታችሁ ደግሞ ሁለት አርጉ እንዳትሉ። እኔ ቤት ዘመድ ስለሆንኩኝ ነው አይደል? ግን ታምራለች። ጆሮ ያላትን እችኛዋን ነበር የመራትኩት። ሀሳብ እያስቀየርሽኝ እኮ ነው። እዚህ ጋርም ሌላ አላየሽ። ይህ ደግሞ ለየት ያለ ነው። ይሄ ግን አመድ ይደፋል እንደዚህ ግለሱ ከላይ ሰዓቱ እንደስታደርጊ አመዱ ከስር እርግፍ እርግፍ ይላል። መስኮት ያለውማ ከሆነ ሁሉም ያው እችኛው መስኮት አላት። ግን እኮ እንዴት ናችሁ? ግን ገበያ ላይ እንደኔ ትከራከራላችሁ? አይ እችኛው ትንሽ ጎርጎድ ትላለች ለአመድ። ገባ ካለች አይደለም፣ ገባ አይደለም። አዎ ቁራን ልውሰዳት፣ እችኛዋን ለስጦታ ለባልተቤቴ ቤቴ እናት። የትኛዋን ልውሰድላት? የሆነ ፒንክ ነገር ትወዳለች። ግን እችኛዋ ፒንክ ደግሞ፣ አመዷት ፈራሁኝ፣ ታፈስባታለች ብዬ ነው። እች ታፈሳለች ኮባ ም አላል? ስንት ነው? ኮባ ግን እኛ ግቢው ድሮ ቀረ። ማርያምን የእኛ ግቢ ድንጋይ በድንጋይ ሆኗል። የወንድማችን ሚስት ግቢ ግን አለ፣ እኛ ግቢ ምንም የለም። ኮባ ድሮ እኛ ግቢ ነበረ እና የለም አሁን። እናም ውድ ተመልካቾቼ የጀበና ዋጋ እንደምታዩት እዚህ ደረጃ ላይ ደርሷል። አሁን ባለው ገበያ ሁኔታ ነው፣ ሁለት ሺ አስራ ሰባት መጋቢት ወር ላይ። እርግጠኛ ነኝ ሚያዝያ አካባቢ ሄዳችሁ ደግሞ ብትጠይቁ ከዚህ የበለጠ ዋጋው ጨምሮ ነው የሚሄደው፣ ያለው የዶላር ምንዛሪ በየቀኑ አንዳንዴ በየሳምንቱም እየጨመረ ስለሆነ ማለት ነው። እግዚአብሔር እንግዲህ ሀገራችንን ሰላም ያድርግልን እኛንም እርስ በርስ ያዋደን። ድምጼ እንደምትሰሙት ዝግዝግት ብሏል ጉንፋን ስላለብኝ ነው። ለሚቀጥለው ሌላ ቪዲዮ ይዤ ላችሁ እመጣለሁኝ ስለ ገበያው ወይንም ሌላ አይነት ቪዲዮ። ከእግዚአብሔር ጋር ባላችሁበት ሰላም፣ ፍቅር፣ ጤናን እመኝላችኋለሁኝ። ሁልጊዜ አብራችሁኝ ስላላችሁ አስተያየትም ስለምትሰጡኝ አመሰግናለሁኝ። ሰላም።